ሚኪ ይቀጥል። እንዴት እንደተጀነጀ ነው መስማት ፈልጋለሁ። አንተ ማ ጠያይቅ ሌላ ነገር ነው የሚመስለው። የሆነ ላይክ ግን አንተ አድርጋህ ግን መጨረሻ ላይ ያለውን ፎቶ ግን ያነሳው ማነው ማለት ነው እየሰማን ያለው ይሄ ይሄ የውልሽ ይሄ እስክሪንሻት የተደረገ አይደለም። ይሄ አብሮት ሽንት ቤት ውስጥ አብሮት ያለ ሰው እጅ የሰው እጅ አለ፣ ያለ ሰው ነው ያነሳው፣ እንጂ ይሄ ከስልክ ላይ እስክሪንሻት የተደረገ አይደለም። ራቁት ፎቶ ማለት ነው። አው እኮ ግን የሰው እጅ አለ። የሌላ ሰው እጅ የሌላ ሰው እጅ አለ። ከስልክ ላይ አይደለም። ይሄ በአካል ያለ ሰው ነው ያነሳው። ይሄንን የሚያቀርሱ አለ። በደንብ ኦፍ ኮርስ። እሱ ደግሞ ስክር ብሏል። አንድ ሰው ሰክሮ እንዲነቃ ወስደሽ ውሃ ውስጥ ምዘፍቂው የለም አብሾ ሲነሳበት ዘፍዝፎት ነው ውሃ ውስጥ የምንእኔው ወረኔ እንደዚህ አይነት ሰው አይደለሁም የሰው ልጅ ራቁት ሽንት ቤት ውስጥ ውሃ ተደፍ ተከፍቶበት ሻወር እንደዚህ የምትወስድ ባለጌ አይደለሁም መረ ቢስሚላ ምን ነው ወንድ ልጅ አለኝ እኮ ወንድ ልጅ ወልጅ አለው እና ግን ማለት ነው ጋይስ ራይ ናውራ ነበር አብዬ ዘባርኩ እኔ ሆነል ኒውልቲና በቱሪዝማሽ አንቺ ወንድ ልጅ ወልደሻል። ረፊ ማየት ሙት ወንድ ልጅ አለኝ። እኔ ነገ ልጄ ምን እንደሚገጥመው አላውቅም። በፍጹም እንደዚህ አይነት ፎቶን ያላወጣም። ሳይመን ሙት ያው በልጅ የሚያለው አላወጣም። እንደዚህ አይነት ፎቶ በፍጹም። ግን አብሮት ያለ ሰው ነው ለምን እጅ ይዞታል? እና ያሳዝናል በጣም እሱ እንደዚህ አይነት ፎቶ እና እንደዚህ አይነት ፎቶ እያለበት ነው ሴቶችን ራቁት ቪዲዮዎቹን ፖስታለሁ ብሎ የሚያስፈራራ እኔ ግን ቤቱ ማየው ሶፍት ድሪንክ ነው ሁሉ ጊዜ ፍሪጁ ላይ ምናምን ነገር አያለኝ። አንተ ማለት እሱ ተከራከር፣ ሶፍት ድሪንክ እያልክ እኔ ያየሁትን ነው የምናገረው። ቤቱ ምናምን ሁሉጊዜ ቪዲዮ ኮል እናወራለን እና ቤቱ ምናምን ያሳየኛል። ልክ ከዛ ያው ቪዲዮ ኮል ታውሩ ነበር? ቤቱን ያሳይክ ነበር? ምን አይነት ነው ቤቱ? እሱ እኮ ከሰዎች ጋር በተደራራቢ አልጋ ላይ ኮ ነው የሚተኛው። ምኑን ነው የሚያሳይክ? አረ አይደለም በቃ ያለቃውን ቤት ሊያጸዳ ሄዶ ያለቃውን ቤት ሊያጸዳ ሄዶ ያለቃውን አፓርትመንትን ያሳየ። በትርፍ ሰዓቱ ከዘበኝነቱ ባሻገር ያለቆቹን ቤት በፓርት ታይም እያጸዳ ይከፈለዋል። ይከፈለ እንጌ ማያ ምናምን ነገር ያሳየኝ። የፉትቦል ምናምን ጫማዎች ምና አላ የተለመደ የዲያስፖራ ባህሪ ያላደለ እንደዛ ነገር ነው ባህሪውና፣ ያለቃውን እንዳለ የሚያሳይቅ ነገር የሚያሳይቅ የሚያስጎበኝክ ቤት ያለቃውን ነው እሱ ተደራራቢ አልጋ አኮመንዴሽን ነገር ውስጥ ነው የሚኖረው። አንተ ውል አምነከው ነበር ያለክን ነገር ሁሉ አምነከው ነው። ትልቅ መስሪያ ቤት ነው የሚሰራው። እስካሁን አምነከዋል። ወንድሜ ንቃ። ያወራክ ነገር ሁሉ ውሸት ነው። ያወራልክ ነገር ሁሉ ምንም፣ ለምንድን ነበር በስራ ጉዳይ ላይ ፈለገኝ? አሁንም አንተ ከፈለግከን ይማራል በስራ ሪዝን ምናምን ነገር በዛ በዛ ከዛ አሁን አካውንት የሚፈልጉ ልጆች ምናምን ነገር አለ አይደለ እንትን ይላሉ ይፈልጋል። እሱ በአካውንት መሸጥ ምናምን ነገር። ይቅርታ የማስታወቂያ ሰት ከፍል እዚህ ቤት ስራህን ማስተዋወቅ አትችልም። መጀመሪያሆን ምንም የምሰራው ስራ የለኝ። ቲክቶክ ላይ ላይክ ምንም ያን ያክል የሚደረግ ነገር አለ። የቲክቶክ አካውንት አልሸጥም፣ እንደዛ ነገር አላደርግም። ለስራ ከፈለግከኝ ለው ምን አይነት ስራ ንገረው። ለምን አይነት ስራ ለምሳሌ ከፈለገ ጉዳይ ታስፈጽማለን። ያረኔ የራሱ ጉዳይ የሚፈጸም ሰውዬ፣ እኔ እንደዚህ አይደለም። አሁን የተዋወቅንበትን ሪዝን ነገርኳቸው ላይ ከዚህ ሀገር ፕሮሰስ መጀመር ፈልግ ነበረ። ከዛ በኋላ እሱ እኔ ላይ ብለ መጣና ኮመንት አደረገልኝ። ከዛ እኔ ኮመንት መልሻ አላቅም፣ የሆነ ሰው ዝም ብሎ ኮመንት ሲስጥፍ ስክሮል ይሆናል እንጂ ከዛ እንደ አጋጣሚ አርጌው ማላቀው ኖርማል ጊፍተር ያልሆነ ሰው ኮመንት አላይ ምናምን ነገርና ከዛ እየውት እንደ አጋጣሚ እሱም ጊፍተር አይደለም። ከዛ ጻፈልኝ እንደዚህ በጣም ደርድሮ አየሁት። ሰወጣ ላይቬን ዘግቼ ሰወጣ ቴክስት ማአት አየሁኝ እንደዚህ እንደዚህ ምናምን ነገር ስለማይመቸኝ ነው እንደዚህ እንደዚህ አካውንት አንተ ጋር ይቀመጥ ማኔጅ አድርገው ሶ ምናምን ሲለኝ፣ ታዲያ ላይክ ጊዜ ካለኝ ማኔጅ አደረግኩለት። እንደዚህ እንደዚህ ቴክስቶችን ብሎክ አድርግ ላይክ የሚያወሩ ሴቶች ምናምን ነገር ካሉ እነሱን እኔ ብሎክ አድርጋቸው አለ። ከፈልግ አንተ ማውራቸው ምናምን ነገር በዚህ አካውንት ይለኛል። ሶ ወንድ ልጅ ነው ወንድ ልጅ ደግሞ ውጭ ሀገር ላይክ ማውራት ይፈልጋል፣ መተንፈስ ይፈልጋል ብዬ ማዳመጥ ነበረብኝ። አዳምጠዋለሁ። ሪላክስ ማድረግ ያለባቸው ሰዎች አሉ አይደለ? እንደዛ ሲያወራኝ ስለ ሴቶች ይነግረኛል፣ ብር ዱባይ ላይ እንደዚህ እንደዚህ እንደሚበሉት። ለሴቶች ጥሩ ልብ እንደ እኔ እንደውም ባይገርምሽ፣ ጥሩ ልጅ ነበረች እና ላስተዋውቀው ነበረ ከሆነች ልጅ ጋር ማለት ነው። በጣም አሪፍ ልጅ ነበር እና ከዛ የሆነች ልጅ እንደውም ስልኩ ምናምን ሰጥቼ ያናግሩ እንደዚህ እንደዚህ፣ ምክንያቱም ገርል ፍሬንድ የለውም ሰው ዬው፣ ዝም ብሎ ብቻውን ያለ ከቤተሰብም ላይክ ለብቻ ለብቻ ነው የሚኖሩት። እንደዛ ነው የኔ ሂስትሪ የነገረኝ እሱ። እንደዚያ ስለሆነ እኔ ደግሞ ላይክ የሆነች ልጅ የማውቃት ልጅ ነበረች፣ እሷን ኮንታክት አድርገው እንዲያወሩ ምናምን እንፈልግ ነበር። ከዛ የሆነ ጊዜ እንትኑን እየሄደ ምናምን አደናቅፎት ነው መሰለኝ እናት ምናምን ነገር ብሎ ሲሳደባዩት፣ ና ን እኔ ራሱ የማልሳደበው ሲሳደባዩት፣ በጣም ሰውዬው ሴንሲቲቭ ነገር ነው ይሄ። በጣም የሆነ ሰዓት ላይ ይነሳበታል፣ ነገር ይሳደባል፣ ነገር ጓገጭ ምናምን ነገር ይላል። ሀርድ ይሆናል ሲያወራ ግን ድምፁ ልንገርሽ፣ በጣም ሀይ ነው፣ የማሳመን ነገር አለው። ድም እሱ ማለት ነው። ኮንትሮል አደርግለታለሁ እና አበበች እነ ስዊት ሲጽፉ አያለው ብሎ ነበር። እሱን ከመጀመሩ በፊት ነው። እሱን ሴቶቹን የሚጀነጅናቸውን ሴቶች አንተ ማኔጅ እንድታረግለት አንተን እንደ ይቅርታ አለቃሉ እንደ አሽከር ነበር የቀጠረክ እሱ በጣም ብዙ ሴቶችን ብቻውን ማኔጅ ማድረግ ስላልቻለ አንተ ቴክስት እንድትመልስ ምናምን እንደ ማናጀር፣ ሶሪ አሽከሪ ስላልኩ ይቅርታ፣ እንደ ማናጀር ነበር የቀጠረ ያለ ደሞዝ። ስለዚህ ሴቶቹ ያሳዝኑኝ ነበር ብሎ ካርጋቸው ሲለኝ ምናም ብለሃል። አሁን ደግሞ ተምታታ፣ ምንም አይነት ገርል ፍሬንድ ስለሌለው ስላሳዘነኝ ላጣብሰው ነበር ብለሃል። የትኛውን እንያዝልህ? አንተ ተጻጻፋቸው ነበር ማለት ነው ሴቶቹ እኔ ራሴ የሚያወሩ ሰዎች አላረለ ሰፖርት ማድረጋቸው ልጆች ራሱ ቺ የመመለስ እንትን የለኝ። ግን እንዳልከ አይምሮ እኔ ሰፖርት ማደርገው እዚህ ኢትዮጵያ ላሉ አግኝቻቸው በአካል እና ማድረግ ያለባቸው ነገር ጎበዝ መሆን እንደሚችሉ ምናምን ነገር ነው። እኔ ገንዘብ አላወጣም ከሰው ብርም አልቀበልም። ሰው ሰፖርት ሳደርግ ማድረግ ያለብኝ ነው ማደርገው እንት ማድረግ ነው ማስረግ ነው ያለሽ። አውራ አንዴ የስ ፕሊ ሪቪ ያውሪ ይሁን ልክ ሚኪ፣ እኔ አሁን ቅድም በደንብ እየሰማክ ነው በደንብ እየሰማክ ስለነበረ ነው ማርቆስ። እኔ እኔን ሲቀጠኝ አበበችን እንደ አበበች ስሟን ጠርተት ሜሴጃቸውን እንደም አይነበር ለካ እንዴት ነው አንተ ደላላ ምናምን ያለው አንተ ነው እንዴ ሴት ያመጣለኛ ያቀርብለኛ ምናምን ያለው ከደላላ የገዙቸው ያለው አንተ ነው። አይምሯችሁ ግን በጣም ይፈጥናል። ይሄ ነገሮችን እንዲጠመማ አድርጎ ከዛ ልጥፍ ለማድረግ ነገር አለው ያየውት ነገር እሱን ነው። ሴቶቹ ያሳዝኑ ነበር። ብሎክ ላደርጋቸው ራሱ ያሳዝኑኝ ነበረ ሲጽፉለት ምናምን እሱ ደግሞ እንድመልስላቸው ሲያደርግ አርቅ አሁን ደግሞ ምንም አይነገር ፍሬንድ ስለሌለው አሳዝኑኝ። አንዲት ጥሩ ልጅ አለች ላስተዋውቀው ነበር አል ስለዚህ፣ ምራቅ አለክኛ የትኛውን እንያዝልቅ አልንቅ ላይክ ሙሉ ምዕራፉ ማስረዳት ስላልጣ የዘለልኩኝ ማስረዳው እኮ ለዛ ከሆኑ ማኔጅ አደርገዋለሁ። አካውንት ስልሽ ሶስት አራት አካውንት አለው። አሁን በቅርብ ራሱ ወደ ሁለት መቶች ምናምን አካውንት የሆነ ፎሎ የሚሰራ ልጅ አለና እሱ መሸጥ እፈልጋለሁ ሲል አናገርኩት። ከዛ በእኔ በኩል አለፈ። ከዛ በኋላ የአካውንት ተጀናጅኖበት የሚሆን ሰዎችን አስምጦበት የሚሆን እሱ ማኔጅ ማድረግ ሳይችል ይሄ አለ አይደል፣ ስራ ሲበዛበት ሲሆን ምናምን፣ አላውቅም ለእኔ ይሰጠኛል። እኔ ጋር ይቀመጥና እኔ ጋር አካውንቱ ምን እንዲሆን መሰለሽ፣ አክቲቭ የሆነው አካውንት ላይ እንትን እንዳይሆን ማለት ነው። ቪዲዮ ፖስት እንዲደረግበት ማለት ነው። ቪዲዮ ይልክልኛል፣ እኔ ፖስት አደርግለት አለው ነው። አሁን ገባኝ መጀመሪያ እንደተዋወቃችሁ ሴቶች እንደሚጀነድን ሳታቅ በፊት ነው ብቸኛ ስለመሰለህ ልታስተዋውቅ የነበረው ሴቶች እንደሚጀንጅን እኔ ዛሬ ነው አሁን እንደውም ገብቼ ስለ ማርቆስ ሲወራ ሰሞኑን ሪከርድ የማየሁኝ እና ስለማውቀው ሰውዬ እና የነገረኝ በሙሉ ስልኬ ላይ እያየሁኝ ስለሆነ እንዲህን ሀሳብ አውቀዋለሁኝ ብዬ ነው የገባሁት። ላይክ ማርቆስ እስካሁን ድረስ የምጠብቀው ልጅ ነው ነው እስካሁን ድረስ ፕሮሰስ ምናምን ነገር ምናምን ብዬሽ፣ እኔ ሌላ ሀገር ጀምሬያለሁ፣ ግን ቢያንስ መልሱን የምጠብቅ ሰው ነኝ። ነው ላይክ አሁን እንደዚህ እንደዚህ ፕሮሰስ ጓደኛዬ ካናዳ ሀገር እንደዚህ እንደዚህ እያረገ ነው ኦር ጀርመን እኔ ጋር ምናምን ነገር ምናምን ሲለኝ ነበርና አይ ቲንክ እኔ ከዚህ ሀገር መውጣት ፍላጎት አለኝ ምናምን ብዬሽ አንዴ ስለነገርኩት ማለት ነው። እሱን እየጠበኩት ነው። አሁን ገና ያወቅኸው አይደል ስለ ማርቆስ ሲወራ ሴት እንደሚጀነጅን አሁን ያወቅኸው? ያዙልኝ፣ ያዝልኝ፣ ራስ ነጥብ ያዝ። አሁን ያወቅኸው? ዛሬ ቆይ፣ ሌሎቻችሁ ዝም በሉ። ዛሬ ዛሬ ነው ያወቅኸው? ማርቆስ ሴት እንደሚጀነጅን ዛሬ ነው ያወቅኸው? ሲወራ ጀነጅንማ ይነግረኛል። እነዚህ እነዚህ እንዳልኩሽ እኮ ዱባይ ላይ እንደዚህ እንደዚህ እንደዚህ በቃ እየተቸገርኩ ነው ምናምን የሚሉትን እቺ እራሷን ልታጠፋ ምናምን ነግሮኛል። እሷን እሱን ታሪክ ነግሮኛል፣ ያለፈ ነው ግን እንደዚህ የሶሻል ሚዲያ ላይ ወጥቶ አጭበርብሮ የሚለውን ዛሬ ነው የሰማሁት። እሱ የዛን ጊዜ ሴት እንደሚጀነጅን ሳይሆን ሴቶችን እንደሚረዳ ነው የምታውቀው። ሴቶች እንደሚጎዱት ነው የሚነግረኝ። እሱ እና ደግሞ ታማኝ እሱ ሁሌ ተጎጂ ነው፣ ሁሌ ተጎጂ ነው። ሴቶች ብሩ እንደሚበሉበት ነበር የሚነግርህ። ረደላ ላይ ያሉ ነው እኔ ለራሴ የሚስጥ ኮመንቱን ከኔ ጋር አውራ። እሱ አንተ ያልከው ሴቶች እንደሚጎዱት ነው የሚነግርክ። ቅድም ማኔጅ አረግለት ነበር፣ እናበበችን፣ እነከሌን፣ እነከሌን ብለት ነበር። ለዛ ነው እናበበች፣ እነከሌ፣ እነከሌ ለአንተ ምን ነበር የሚመስሉት? በሰዓቱ እሱን የሚያስቸግሩት ብሩ የሚበሉት እንጂ እሱ የሚጀነጅናቸው አይመስልክም ነበር እንዴ? ሰውየው እኮ በጣም በእኔ ምር ውስጥ እኮ ሰውየው እኮ በጣም ሀይ ነው። ትልቅ ሰው ነው። ገንዘብ ያለው ሰው ነው። ሚስት የሚፈልግ ሰው ነው። ምናምን ነው። የውጭ ሀገር ሰው ውጭ ሀገር። እሱ እንደነገረኝ ሂስትሪ ከሆነ እኔ ያንን ህይወት የምኖር ከሆነ እንዴት ነው ሴት ልጅ የማጭበረብረው ወይስ የሆነ ሰውን የማጭበረብረው? እኔ እንደዛ ነው ማሰብ። ልጆቹ አሁን ላይክ እንደሚፈልጉት አሁን የውጭ ሀገር አሁን ብዙ ኢትዮጵያውያን አለው አይደል? ለሐበሾች ሴቶች ዲያስፖራ ሲያዩ የሆነ ነገር እንደዛ ነው የሚመስለኝ። ላይክ እሱም የሚነግረኝ እኔ እንትን ብር እልክላቸዋለሁ እና ደግሞ ብዙ ሴቶች በቃ አታገኙም፣ ልባቸውን አታገኙም ምናምን ነገር ይለኛል እና ላይክ ራሳቸውን በሱ ምክንያት አንድ ሴት አለች እና ራሱን ልታጠፋ ምናምን ነገር ይለኛል። እና ደግሞ አንድ ማፈቅራት ልጅ አለች እና እሷን ወዳታለሁ ግን ምን ላድርግ ምናምን እያለ ዱባይ ላይ እንትን ነው ሪስቴት ምናምን ነው የምትሰራው፣ ምናምን ይለኛል። ሪስቴት ውስጥ ነው የምትሰራው፣ እንደዚህ እንደዚህ ነው የምታደርገው፣ ብር አላት ግን እሷ ማለት ሆሳም ሪልስቴቱት ሪስቴቱት የምትሰራው እሷን አሁን ቆይ ላስገባት። አሁን ደውላልኛለች እና ላስገባት ነበረ ትሰሚያታለሽ። ግን ፕሮፋይሏን ንገረኝ። አስገባታለች ዋትሳፕ ላይ ላክልኛ ፕሮፋይሏን አይቼ እዚህ ጋር እንዳስገባ። በስልክ ደውላልኝ በስልክ ልታወራች ነበር የፈለገች ሌላ ልካለማራ ትፈልገ መግባት ብትችል ጥሩ ነበር። ካልቻለች ትደውልላት ማለት ግን እኔ ሳስበው እንደዚህ አይነት ኢትዮጵያ ውስጥ የሚኖ እንትን ያለኝ ቲክቶክ። እሺ እሺ፣ ችግር የለም። ኦኬ፣ ስለ ማርቆስ የምታውቂውን ተናገሪ አንቺ። አዎ ይሰማል። ኦኬ፣ ታሪኩ በጣም ረጅም ነው። ላይክ ከኬት ጀምሬ እንዴት እንደምን አላውቅም ግን እኔ ዱባይ ያለው መታቀኝ ለምንድ ነው የሚቆራረጠው? ያንተ ኢንተርኔት ነው ወይስ ስልኳ ነው? መታጠገቤ ነበረ ሆሳሚ፣ እየተቆራረጠ እኮ ነው። ቀያ ብርትሃል ዱባ አለ አረ፣ እየሰማን አይደለም ሆሳሚ። ምንድን እስካሁን ድረስ ሰላም ነበረ እኮ ደውላለች አሁን። ልክ ምንም አልሰማንም፣ ሆሳሚ። ቀይ አብርቷል ኔትወርክ። አሁንስ? አሁን ሲሰማል ቀይ እያበራ ነው። ለምንድን ነው ዋይፋይ ነው ዳታ ነው የምትጠቀመው? ይሰማል። ሁለቱ ሆና ሪ አይደለም፣ አሪፍ አይደለም። እኔ ድምፅ አይሰማቸውም። አንተ ኢንተርኔት ክናስተካክል፣ ሆሳን መጀመሪያ ዋይፋይ ክናስተካክለው።